ደግሞ ደስ የሚለው ቶሎ ቶሎ እየፈረደ ነው። እንደ ድሮ አይዘገየም። ቶሎ ቶሎ እያሳየን ነው ባይናችን ለእኛ አይነት ድምፅ የለውም። ለምንድን ነው የላክሹ ምንም አይነት ድምፅ የለውም? ማሪ ሶፊያ፣ ይሄ ቮይስ ነው ሶፊያ የላክሹ እኮ ስክሪን ሪከርድ ነው አይደል? ሰላም ነው። አሁን ይሰራል አይደል? ይሰማል? ጋይስ አሁን ድምጽ አለው። እኔም ሽማግሌ ምናምን ምናምን እያልሽን ትምህርት ከሆነ ማለት ነው፣ ሽማግሌ ላኪና ኢትዮጵያ ማለት ነው፣ ወይም ደግሞ እንዳልሽ ቲክቶክ ላይ አውጪና እንትን ማለት ትችያለሽ። በኮሜንት ስር እየገባሽ ሌላ ሌላ ቃላት አትናገሪ። ብርሽን እኔ አልበላውሽም፣ እኔ አልበላውሽም። እኔ ክፉ ንግግር መነጋገር አልፈልግም አማ ግን ማለት ነው አልፈልግም ሙሚ። ና በበለ እውነት ልትቆጭኝ እናንት ልት እኔ ልቆጣሽ አይደለም የደወልኩልሽ ኩልሽ ገባሽ። ላስረዳሽ ሞክር የነበረ መረዳት አልፈለግሽም። እንዴት ላስረዳ? አማ ግን ከተናገራችሁ እልማችሁን እቅዳችሁን ካስተካከላችሁ በኋላ ነው ልታስረጅኝ ልትሞክሪ ማለ እቅዳችሁን ካሳካችሁ በኋላ አዎ፣ መሀመድ አልታሰረም። የታሰረው ቆይቷል፣ የቆየ የታሰረ ነው። ተይ እንጂ እንደዛ አለሽ ስነ ስርዓትሽን ይዘሽ አውሪኝና።

ጋይስ አይሰማም? ምንድን ነው ችግሩ? ይሰማል አይሰማም? ሃሎ ይሰማል። ሶፊያ አይተሽዋል አነጋገርሽን እንደዚህ ያለችኝ ይቅርታ ሶፊያ ያልኩት ኡምቢላ ልላለው ብዬ ነው። ይቅር ኡምቢላል። አነጋገርሽን አይተሸዋል። ወያ ቦዬ፣ አነጋገርሽን አይተሸዋል እንዴት እንዳናገርሻት በሰዓቱ ማለት ነው። ባልሽ አልተያዘም፣ ባልሽ እንደዚህ ነው እያለች በቃ እንትን ማለት ልትረዳኝ አልቻለችም በሰዓቱ። የተናገርኳት ትክክል ትክክል እንዳልሆንኩ አውቀዋለሁ። እየሰማሁሽ ነው ውዴ። እና እኔ እሷን ለማስፈራራት ጋማ ስለሌላት የጋማ ስላላት ሳይሆን ሁሉም ያለው ከፈጣሪ ነው ከፈጣሪ። ሳውዲ እኮ ቃማ ኖረሽም አልኖረሽም አንድ ነው። ነገር አስቀድሜ የምነግርሽ ነገር ስላለ ነው። የቤታችሁ ሎኬሽን አለኝ፣ የባልሽ ቃማ አለኝ፣ ስልክ ቁጥራችሁ አለኝ። ስለዚህ እቺ ልጅ አንድ ቃማ የሌላት ብትያዝ፣ እናንተ ባልሽ ቃማ ያለው አንቺ ሁላችሁም ትጠራረጋላችሁ። ደውዬ እናንተን ማስበለቅ እችላለሁ። ምንም ችግር የለው። በዚህ እንደዛ እኔ እያስፈራረባት አይደለም አቡይ። እሷም እኮ ደውላ ለአረብ አስፈራርታናለች፣ ለአረብ ማለት ነው። ብታደርገው እንኳን ብሯን ስላልሰጣችኋት ነው ጉልበተኛ ሆናችሁባት። በስነስርዓት አውሪኝ ምናምን ብለሻ ተሰምተሻል። ብር እሷ ብር ያለባት እኮ ነው የሚመስለው በስነስርዓት አውሪኝ ምናምን ስትያት፣ እሷ በስርዓት እያወራችሽ አንቺ በስነስርዓት አውሪኝ ስትያት ምን እንደሚመስል ትቀች እሷ የአንቺ ብር ያለባት ነው የሚመስለው። ብሯ ምን ላይ ነው አለው እሷ የምትለው እናንተ ተጠቅማቸውበት ነው፣ ለይጋማችሁ ነው የምትለው። እኛ ደግሞ አልተጠቀምንበትም። እሺ፣ የባል ቃማ እንዴት ታደሰ ታዲያ? አልታደሰም። አልታደሰም ችግር እኔ ረቃሜ ቃማው ስላለኝ ሲስተም ላይ ቼክ ማስደረግ ይችላሉ። ይሄ የቆየን የላክሽልኝ ስክሪንሻት ወይ ሳይታደስ ሳውዲ ሰው አለኝ፣ ልኬ ቼክ አስደርጋለሁ። ኮምፒተር ላይ ስክሪንሻት አስደርጌ አስልኬ ወደ አንቺ ፎርዋርድ አረገዋለሁ ቀኑ ሰዓቱ በሚታይበት ታድሷል አልታደሰም የሚለውን ነገር ኦኬ በጣም ጥሩ እሺ ስለዚህ አሁን እናንተ ሳውዲ ላይ አንቺ ባልሽ ልጅ ሽፏ ያለ ላይፍ እየኖራችሁ እቺ ልጅ ግን ልጇ ኢትዮጵያ ውስጥ ባሏ ሞቶባታል ልጅ ብቻዋን የምታሳድግ አንዲት ምስኪን እናት እናንተ የሞላ ኑሮ እየኖራችሁ እሷ ተቸግራን ያለችው ለልጇ መላክ አለባት ስለዚህ ግማሹን ቢያንስ በቅርብ ቀን ስጧት ሶስት ወር በጣም ረጅም ነው ለሷ አሁንም ባልሽ ገደቡኝና ንገሪውና ንገሪ ግማሹን እንድትሰጧት ያስፈልጋታል። አሁን ብሩ በጣም አሁን ላይ እኔ ለየጋማ ማሳደሳችን እንኳን አጠን ቁጭ ብለን ያለ ነው ከየትም ላመጣላት እኔ አልችልም ሀቦዬ። እኮ ተበድራችሁም ቢሆን እናንተ ሳውዲ ላይ ተጋብታችሁ ምን ብላችሁ የምትኖሩ ይጃዛ ቤት ያላችሁ ሰው የምታኖሩ ሰው ናችሁ። ስለዚህ ሰው ታውቃላችሁ። ከምታውቁት ሰው ከአንድ ሰው ተበድራችሁ ግማሹን እንኳን ቢያንስ አምስት ሺህ ሪያል እንኳን በዚህ ሳምንት ስጧት። በጣም ቸግሯታል። እንዴት ሰው ብር ሰው ጋር እያለው ይቸገራል? እኔ አሁን ላይ አቦ የኔ የምሰጣት ብር ምንም የለኝም። እኔ ልጅ አለኝ፣ ልጄንም የቀን ስራ እየሰራ ሶስት ወር አትጠብቅም። እኔ ፎቶችሁን፣ ያንቺን፣ የባለቤትሽን የሁላችሁንም ፎቶ ለጥፍ ቪዲዮ ሰራለሁ። ሳኡዲ ላይ ያለ ኢትዮጵያዊ ሁሉ ምን አይነት ሰው እንደሆናችሁ እንዲያውቅ፣ ቮይሱ አለኝ የምታስፈራሪያት ብዙ ቮይስ ነው የላከችልኝ፣ ፎርዋርድ ያደረገችልኝ እንዴት እንደምታወሯት እንዴት ሰው ላይ ጉልበተኛ እንደሆናችሁ እቺ ምስኪን ላይ ባሏ የሞተባት ልጅ ለብቻዋ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምናኩ ነው። ያመነን ሰው መካድ እኮ በጣም በጣም በጣም የሚያምን ነገር ነው። እናንተን ተማምና እናንተን አምናኩ ነው። አፈር ድም ይበልታ። መዳም ቤት እየሰራች ከልጇ ጉሮሮ ቀንሳ እቁቡን ስትጥል የነበረው ህይወቷ እንዲያልፍላት ነገን፣ ተስፋ አድርጋ፣ ጥርሷን ነክሳ፣ ስንት ነገር እያማራት ይህን ቁ ቤት አለችው እኮ በጊዜ ልጇ ጋር ለመሄድ ነው። በጊዜ የልጇ እቅፍ ውስጥ ገብታ ልጇን ለማሳደግ እኮ ነው። አይከብድም የሰው ሀቅ መብላት፣ አይከብድም የሰው ሀቅ ለግል ህይወት ማዋል። የመጀመሪያው አስራ አንደኛ ሰው ገባ አላቸዋት። አለም ላይ ተሰምቶ የማይታወቅ አስር ወር እቁብ ተጥሎ አስራ አንደኛው ላይ የእሷ ተራ ላይ አስረኛው ላይ እቁቤን ስትል አስራ አንደኛ ሰው አስገብተናል። አንድ ወር ጠብቄ ሀውካም አስራ አንደኛ ሰው ሳደንል ይገባል። አስር ሰው ተነጋግረን እቁብ ከጀመርን በኋላ ዘጠኝ ሰው ጥሎ ዘጠኝ ጊዜ ጥዬ አስረኛ የኔ ተራ ላይ የመጨረሻው የኔ ተራ ነበር። የኔ ተራ ላይ አስራ አንደኛ ሰው አስገብተናል። በዚች ምድር ላይ ሰምተንም አናውቅም። ድንገትም ይገባ እሺ፣ እንደዛም ቢሆን ይሁን ብላ አምና አንድ ወር ታገሰች። ከዛ አስራ ሁለተኛው ወር ላይ ባሌ እቁቡን ይዞልሽ እየመጣ ተያዘና ፖሊስ ወሰደበት ብሩን። ጋይስ ይሄ ነገር ይታመናል? እስኪ በእናታችሁ ጭንቅላት ያለው ሰው ይህንን ማመን ይችላል? አታስብኛለን ብለዋት አምና እቁቡን ጥላ። ስለዚህ ተነጋገሪና ባልሽ ጋ ደውይና አሁን መልሱን ንገሪኝ በዚህ ሳምንት አምስት ሺህ ሪያል እንድትሰጧት ትፈልጋለች። በጣም ቸግሯታለች። ችግር ላይ ናት። የልጅ እናት ናት። የሙት ልጅ እያሳደገች ያለች እናት ናት። አሁን ደውይለት ንገሪኝ። የቃማውን ሳይቀር ነው ለጠፈ ቪዲዮ ምሰራው። መልሱ እንጠብቃለን። ብቸኛ ምስኪን፣ ምናምን ባሏ የሞተባት እየመረጣችሁ፣ ይሄ ጉልቢያችሁን ካላቆማችሁ እኛ ደግሞ ድምፅ እንሆናለን እንደዚህ ለሚበደሉ ሰዎች፣ ለሚረገጡ ሰዎች። ከሰው ተደብቃችሁ እዚህ ጋር መጥታችሁ ስታወሩ ትሁት ናችሁ፣ በጣም ትህትና አላችሁ። በውስጥ ግን እነሱ ሲያወራችሁ ሙልጭ ታደርጓቸዋላችሁ፣ ከፍ ዝቅ ታደርጓቸዋላችሁ። ወጣችሁ እኮ ልደው ይሆናል ያወጣችሁ። እንጠብቃለን። ራሱ ይምጣ ለምትሉ ሁለቱ ናቸው ዲል ያደረጉት እሱ አይደለም ዲል ያደረገችው፣ ከሚስትየው ጋር ነው የተነጋገረችው። እሷን እንዳይጎዳ ለምትሉ ምንም ማድረግ አይችሉም። ካስ ያዟት፣ እኛ እናስይዛ ቃል ገባላችኋለሁ። እነሱ እሷን ካስ ያዟት፣ እሷ ብትያዝ ይቃማ የላትም ሕገወጥ ናት? እሱ ግን ስንትና ስንት ብር የከሰከሰበት ይቃማ አለው? ስለዚህ ማነው የሚጎዳው? እሷ አንድ ናት፣ እነሱ ሺ ናቸው። ይለቀማሉ ሲምፕል ነው። ሳውዲ ላይ ሰው እንደማስያዝ ቀላል ነገር የለም ውዶቼ። እቺ ልጅ ትያዝ፣ እኛ ነሱ እናስይዛቸዋለን ከነ ሚስቱ፣ ከነ ልጁ፣ ከነ እጃዛ ተከራዮቹ ተለቅሞ ይገባል። እዛኔ ልክ ይመጣሉ። ፎቷቸውን ለጥፊ፣ ቪዲዮ ሰራለሁ። ሳውዲ ላይ ያለ አበሻ ሁሉ ግፋቸውን ያቀባቸዋል። አትሊስት ማንም ከነሱ ጋር አይበላም አይጠጣም ማንም ከነሱ ጋር ቆባ ይጠድም አይበዳደርም። አቡ ቃማ ከሌለው እንዴት ነው? ምራ ሄደው ምራ ለመሄድ ቃማ ያስፈልጋል እንዴ? ኤክስፓየር ዳርጎበት ነው ያለችሁ ያለችው። ታድሶ ከሆነ ሲስተም ላይ ቼክ አስደርጋለሁ። ሰው አለኝ እዛ፣ ልኬ የቃማ ረቀሙን የቃማን ፎቶውን ልኬ ቼክ አስደርግለታል። ታድሷ ላልታደሰም እኔ እነግራቸዋለሁ። ስክሪንሻቱን እራሱን ለሚስቱ ልግላታል። ዑምራ ለመሄድ ቃማ ያስፈልጋል። ሲሪየስሊ ቃማ የሌለው ዑምራ አያደርግም። እውነታችሁ ነው? አላቅም ነበር እኔ የምልሽ ሶፊያ፣ ሳውዲ ነው የምትኖረው እሷ ጠይቃት። ኡምራ ለማድረግ ከማ ያስፈልጋል። ማራ ያስፈልገው አምና አብሬያቸው እጄ የለም። እሱ ጋብራ ሄዳለች። ቆይ ኦምቢላል ወይም ጦይባ እየጠበቅንሽ ነው። ላይቭ ላይ ባለቤትሽን አናግረሽ ንገሪን። በዚህ ሳምንት አምስት ሺ ሪያል እንድትሰጧት፣ ቀኑን እንድትነግሩን እየጠበቅን ነው። ላይቭ ላይ አውርተሽ ባለቤትሽን ድስክትመለሽ እየጠበቅንሽ ነው። ደህና ናት እንትን ብላለች

የብሌን አልመለሰም። ሂሩት በጣም የብሌን ጉዳይ አሳስቧታል። በእውነት ነው ምልሽ ይኸው አንድ ራይት ነው አይዶ ነው። በሁለተኛው ቁጥሩ ሁለት ቁጥር ኒላክችልኝ ቆይ፣ በሁለተኛው ቁጥሩ ልሞክርለት ሁለት ቁጥር ስለላክችልኝ ብሌን፣ በሁለተኛው ቁጥሩ ልሞክርለት። አንደኛው ቁጥር ዋትስፕ የለውም ሪጉላር ኮል ብቻ ነው። አንደኛው ቁጥሩ ዋትስፕ የለውም። አቡ ዊልቸር ሮጠብኝ ዊልቸር ተቀብያለሁ ነው። ማሬ ተቀበልሽ ወይንስ ምንድነው? ሰክሰስን ኢንቫይት አድርጉት? ወይንዲን ሰክሰስ ፍላወር ላክልኝ። ላገኝህ አልቻልኩም። እሺ አቦዬ ተመልሻለሁ ነው። እሺ አናገርሽው፣ ባለቤትሽም ደወልሽለት? አዎ ደውዬ ነው። እሺ ከየትም ላገኝ አልችልም። ምን ያለ አምስት ሪያሉን ከየትም ሊያገኝ አይችልም። ስለዚህ እኔ ፎቶዎቻችሁን ለጥፌ ቪዲዮ ልስራ። ስለዚህ እኔ ፎቶዎቻችሁን ነፂ ሚውት አድርጊ ሰምተሽኛል? ኦምቢላል ብሯን አትሰጧትም? እንሰጣታለን አቦይ። አንሰጥም እኮ አላለም፣ እና ተበደሩና ሰጣት። ልጃችሁ ታሞባችኋል እንበል። ልጅሽ ታሞብሽ ማሳከሚያ አጣሽ፣ ሐኪም ቤት ወስደሽ ከማንም ተበድረሽ ብሩን አትሰጫትም? ልክ እንደዛ ልጃችሁ እንደታመመ ቁጠሩትና ከሆነ ሰው ተበድራችሁ ስጧት። አምስት ሺህ ብር ያስፈልጋታል እቺ ልጅ በዚህ ሳምንት። ከሀያ ሁለት ሺህ አምስት መቶ ሪያል ከወሰዳችሁባት አምስት ሺህ ብር ስጧት፣ ነው እያለን ያለ ነው። ይምጣና ይናገር፣ ከየትም እንደማያገኝ ባለቤት ይምጣና ይንገረን። አሁን እሺ መቅረብ ይችላል። ቲክቶክ እኮ አለው፣ እሷ ታውቀዋለች። አዎ ጥሪው፣ አምስት ሺህ ሪያል ማግኘት እንደማይችል ይምጣ በራሷ አፍ ይንገረን፣ ይንገራን። ከዛ ነው ፎቶዎቻችሁን ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ አበሻ ሁሉ ምን አይነት ሰው እንደሆናችሁ ማወቅ አለበት። እቺ ልጅ ተቸግራ 22500 ሪያል እናንተ ጋር እያላት ተቸግራ አምስት ሺህ ሪያል ከየትም ማግኘት አንችልም ስትሉ አለም ማወቅ አለበት። ይህን ጉድ ይህም ጣጠር ይሁ። አንቺ ጥር ከእኔ ሩቅ ነው ሚስትየውን ነው። አንቺ ማን አለ ሶፊያ፣ አንቺ ማን ጠራሽ? ማን ጠራሽ? አንቺን አንቺ ሚውት አድርጊና ጉድ በይ። ራሷ ሚስቱ ትጥራው፣ ባሏን ትጥራው። እንዴ ግፍ እኮ በዛ። እኮ ስስ ሰው ላይ ብቸኛ ሰው ላይ እየመረጣችሁ የምትጫኑት ግፍ፣ የምትሰሩት ነገር እኮ በዛ። እቺ ልጅ እኮ የሙት ልጅ እያሳደገች ነው። ባሏ ሞቶባታል ብቻዋን ልጅ እያሳደገች ያለች ምስኪን እኮ ናት። እንዴ ባልና ሚስት ለሁለት ሳውዲ ላይ ልጅ እያሳደጋችሁ የእናንተ ልጅ ሳውዲ ላይ ጥሩ ሀገር እያደገ እሷ ልጇ አገር ቤት በችግር እያደገ ተቸግሬያለው ለሙት ልጅ የምልከው ብር የለኝም እያለቻችሁ ግፍ አትፈሩም። ፈጣሪን አትፈሩ። በህግ ይጠየቁ ለምትሉ ሳውዲ ምን ህግ አለ? ሁሉም ህግ ወጥ ነው። ምን ህግ አለ? ሳውዲ ህዝቡ ነው እርስ በርስ መረዳዳት ያለበት። ሳውዲ ላይ ያላችሁ ሀበሾች ግፍ የምትጸየፉ ዝም እንዳትሉ። እኔ ፎቶቸውን ለጥፊ ቪዲዮ ሰራለሁ። አምስት ሺ ሪያል በዚህ ሳምንት የማይሰጧት ከሆነ ቸግሯት ነው ችል ጅዝጋ እየመጣችሁ እንደዚህ አይነት ጥጋበኞች የሰው ብር ይዘው እኛ አናሰባስብም። ለታመመ ነው እኛ የምናሰባስበው። የሙት ልጅ ብር እየወሰዱ ምግብ ቤት መክፈት አለ እንዴ? ጉልበተኛ በዛ እኮ ዘንድሮ። ውፋ ፈሽ ላይፍ ይኖራል በሰው ላብ። ሻቦ የደው ይለታለው ቲክቶክ አካውንቱ ስክሪንሾት አድርገሽ ላኪልኝ። የምነግርሽን ኮድ ስትነግሪ መቶ ኮመንት ላይ ሲጽፍ አስገባዋለሁ። አሁን መግባት አልችልም ነው ያለኝ። መቼ ነው የሚችለው? ችግር የለም ቀጠሮ እንይዛለን። መቼ ነው የምችለው በይ የየቲም የሙት ልጅ ብር የሙት ልጅ ላብ ዝርዝር አድርጊ። ቪዲዮ ምሰራው እማዬ ትሙት ዑምራ እየሄዱ የሙት ልጅ ሐቅ እየበሉ ብዬ ነው ቪዲዮ ምሰራው። ከዛ ከእነሱ ምግብ የምትበሉ ሀበሻ ካላችሁ ሳውዲ አረቢያ ውስጥ አላህ መርዝ ያርግባችሁ፣ በሽታ ይሆንባችሁ። ከነሱ ምግብ ከበላችሁ የዚችን ምስኪን የሙት ልጅ የምታሳድግ ባሏ ሞቶባት ብቻዋን ልጅ የምታሳድግ ልጅ ብር ሀቅ ሳይመልሱ ከነሱ ጋር ቡና አብራችሁ የምትጠጡ ካላችሁ አላህ በሽታ ያደርግባችሁ። የምትጠጡት ቡና ውስጣችሁ ገብቶ ካንሰር ይሁን። አሚን። ከበዳይ ጋር አብራችሁ የምትበሉ የምትጠጡ ከበዳይ ጋር አብራችሁ የምትስቁ ካላችሁ እናንተም ተበደሉ በህይወታችሁ። ፎቷቸው ለጥ ዑምራ ላይ ሳይቀሩ አብራችሁ ተነስታችሁ የፖሰታችሁትን ፎቶ ልካልኛችሁ እሱን ሳይቀር ነው ለጠፌ ቪዲዮ የምሰራው። እያንዳንዱን ህይወታችሁን ለጠፌ። ምን አይነት ህይወት እየኖራችሁ የዚችን የሙት ልጅ የምታሳድግ ብር እንደምትበሉ አለም ማወቅ አለበት። የምትሰሩትን ግፍ አለም እንዲያቅ ነው ማደርገው። ለዚች ልጅ ብሯን አምስት ሺህ እር ምራ ወተሽ ከነበረ ካልሰማሽኝ ልንገርሽ። ሰምተሽኛል። ያልኩትን ምቢላል ቆይ ሰውየው መጣ፣ አንድ ስራ የለኝም፣ አንድ ስራ አለኝ ትላለች። አቦዬ ነገ ነገስን ሰዓት በዚህ ሰዓት በዚህ ሰዓት። እሺ ቲክቶክ ፕሮፋይሉ ላኪልኝ። የውልሽ ነገ በዚህ ሰዓት ባለቤትሽ መጥቶ ካልተነጋገረ ከኛ ጋር ኦምራ የተነሳችሁትን ፎቶ፣ ምን አይነት ላይፍ እንደምትኖሩ ሁሉ ነገር ልካልኛለች። እሱን ሁሉ ለጥፌ ሳውዲ ውስጥ ያለ ሀበሻ ግፍ የሚጠየፍ ሀበሻ ሁሉ ይችን የሙት ልጅ ብር፣ የየቲም ሀቅ እንደበላችሁ እሷ ተቸግራ መታ የኢትዮጵያ ሕዝቦች ተቸግሬያለሁ ከመሞቴ በፊት አድኑኝ ብላ ነው እኛ ጋር የመጣችው። እናንተ 22500 ሪያል ይዛችሁባት ምን አይነት ላይፍ እንደምትኖሩ፣ የሷን ብር ይዛችሁ ለዓለም ህዝብ ሳውዲ ውስጥ ለሚኖር ሀበሻ በሙሉ ለማሳውቀው ፎቶቻችሁን ለጥፌ ቪዲዮ ሰራለሁ። ይሄንን አስቀድሜ እነግርሻለሁ። ከሰራው በኋላ ለሚደርስባችሁ ነገር እኔ ተጠያቂ እንዳልሆን ቀድሜ እነግርሻለሁ። ነገ ቀጠሮን አክብሮ ይምጣ ባለቤትሽ። ይቃማውም እጄ ላይ እንዳለ ንገሪ። ሎኬሽናችሁ ኤቭሪቲንግ አለኝ። እቺ ልጅ ካልተነካች እኔ ያልነካችሁ። እቺ ልጅ ግን የሙት ልጅ የምታሳድግ ምስኪን ድሃ ናት። ድሃ ላይ ጉልበታችሁን፣ አቅማችሁን ድሃ ላይ አታሳዩ። የሙት ልጅ የምታሳድግ እናት ላይ እናንተ አቅማችሁን አታሳዩ። ይህን እንጠብቃለን። ነገ በዚህ ሰዓት ላኪልኝ፣ ቲክቶክ ፕሮፋይሉን የባለቤትሽን። ኦኬ፣ በውስጥ ልክልሻለሁ። እጠብቃለሁ ሶፊ ነገ እንገናኛለን። በዚህ ሰዓት ባለቤቷ ይመጣል። ከእሱ ጋር እንነጋገራለን። ከፍጡር በኋላ በዚህ ሰዓት። በጣም አመሰግናለሁ፣ አመሰግናለሁ። አይዞሽ፣ እሺ፣ ሶፊያ አይዞሽ። በቃ እሺ፣ ፈጣሪ አለ። እኛም ሁላችንም እህት ወንድሞች ከጎንሽ ነን። ምንም አትሆኝም። ያስይዙኛል ብለሽ ደግሞ እንዳትፈሪ እኔ ቃል እገባልሻለሁ። እነሱ አንቺን ካስያዙሽ እኔ እነሱ ማስይዛቸዋለሁ። ቢያስይዙሽ እኔ እነሱን አስይዛቸዋለሁ። አንቺን ደግሞ እኛ ካታር ወይ ዱባይ እናመጣሻለን። አዋተን ቪዛ ገዝተን እናመጣሻለን። ቃሌ ነው። በጣም አመሰግናለሁ። አይዞሽ እናቴ እንዲህ ነው። እዚህ ይሄ ምድር የጉልበተኞች ነው፣ ይሄ ምድር ምስኪኑን ማንም የሌለውን እየመረጡ ነው የሚያጠቁት፣ ጥጋበኞች፣ ጉልበተኞች። አይዞሽ እናቴ ጊዜ ሰው እንዴት በሰው ላብ የራሱን ህይወት ያመቻቻል? በሰው ላብ የራስን ህይወት ማመቻቸት የባሏ ሞቶባት የሙት ልጅ በናፍቆት እየተጠበሰች እያሳደገች ልጇ ኢትዮጵያ አባት ሞቶበት እናቱን በስደት አቶ መዳን ቤት ሰርታ ተጠብሳ ቶሎ በአገሯ ለመግባት ብላ እቁብ ጥላለች። መዳም ከምትከፍላት ብር ላይ እኮ አምስት ሰዓት ነካ ሙሉ ደሞዟን ነው የምትጥለው። በቃ ከመዳም ምግብ ትበላለች፣ መዳም ቤት ውስጥ ትኖራለች። ጃዛ አትወጣም እንዴ? አንገቷን ደፍታ ሰርታ እንዲያልፍላት ሀያ አምስት ሺህ የሳውዲ ሪያል ስንት እንደሆነ ታውቃላችሁ? በኢትዮጵያ የአስረኛውን እሷ አልጣለችም። ስለዚህ ሀያ ሁለት ሺህ አምስት መቶ ስንት እንደሆነበት የሳውዲ ምንዛሬ ስንት ነው? ሰላሳ ስምንት ነው። አሁን ሳውዲ እነሱ ምግብ ቤታቸውን ይከፍታሉ። ኧረ እባክሽ በሞት ልጅ ላብ አርባ ድርሃም ነው ማሮቼ የሳውዲ ሪያል ስንት ነው? አርባማ ድርሃም ነው ምንድነው? ሰላሳ ሰባት አይደለም ሰላሳ ስምንት ሰላሳ ሰባት ሀያ ሰባት ምንድነው ዞሮባቸዋል። ሰላሳ ሰባት ነው ሀያ ሰባት አይደለም። ኦ በባንክ አይደለም በሐዋላ ነው የጠየኩት። ሳውዲ የሚኖር ሰው አንድ ሰው ገብቶ ይንገረኝ። እኔ አላምንም ይህንን ሰላሳ ስምንት ነው ሳውዲ የምትልኩ በሐዋላ ልካችሁ የምታውቁ ገንዘብ ቅርብ ጊዜ ስንት ነው ምንዛሪ ሳውዲ ሪያል? ሰላሳ ስምንት ትክክል። ሀያ ሁለት ሺ አምስት መቶ ሲባዛ በሰላሳ ስምንት አንድ ሚሊዮን ሊገባ ትንሽ ነው የቀረው። ጋይ ስምንት መቶ ስምንት መቶ ሀምሳ አምስት ሺ ብር፣ ስምንት መቶ ሀምሳ አምስት ሺ ብር በሰላሳ ስምንት ነው ያበዛሁት እና ይህ ብር ኮሷ አገሯ ገብታ የሆነች ቢዝነስ ትከፍትበታለች። ቡና ጠጡ ትከፍትበታለች። ከልጇ ጋር ትኖራለች።